ውድ ቤተሰቦቼ እንግዲህ አብሮች ዛሬም በድጋሚ ወደ ሩታ ቤት አምርተዋል ማለት ነው። በስህተት ላይ ስህተት እየሰራ ነው አብሮች በትግስት ማለፍ ሲችል በትግስት መጠበቅ ሲችል ሌላ ገና አይዲያ ማለት ነው። በጣም ነው የሚገርመው የአብርሽ ነገር ትግስት አለመኖሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እና የአብርሽ እልህነት የት እንደሚያደርሰው አላውቅም። በመጀመሪያ ደረጃ ልጅህን ለማየት ልጅን የምትልበት መብትው አለህ። በእርግጥ ልጅህን ማየት መብትህ ነው፣ ነገር ግን ምን አለመሰለህ አብርሽ ማለት ነው ተረጋጋ ስሜታዊ አትሆን እና እስከ ዛሬ ልጅህ ሳይወለድ በፊት ዘጠኝ ወር በሙሉ የት አለ ብለህ አንድ ቀን ልጄ ብለህ ይህን እንደዚህ ስትሆን አይተነኸናቅም። ምክንያቱም የታገለችው ሩታ ናት። ከልጅህ በላይ ደግሞ ልጅህ ሳይሆን መለመን ያለብህ ልጅህ ለማየት መጓጓዝ ሳይሆን ሩታን እንዴት አድርጌ ወደ ራሴ ማቅረብ እንዳለብህ ሩታን ደግሞ በምን አይነት መንገድ ይቅርታ መጠየቅ እንዳለብህ ማሰብ ስትችል፣ ዛሬ ገና ልጅ አንድ ህፃን ልጅ አንድ ወር ያልሞላው ልጅ የት ልትወስደው ነው? እግዚአብሔር ነው የሚያሳድገው። በተለይ ደግሞ እውነት አብርሽ በዚህ ምላስህ ደግሞ ለራስህ መዘዝ እንዳታመጣ እና አለው አለው፣ ስሙልኝ ስሙልኝ፣ የበላይ ነኝ የበላይ ነኝ አትበል። በቃ የማንም ልጅ ማሳደግ እችላለሁ ብር አለኝ፣ ብር ጠፊ ነው። ታውቃለህ? ገባህ? መጀመሪያ አይምሮህና አስተሳሰብህን አስተካክል ማለት ነው። የምታወራውና የምትናገረው የምትገብረው ነገር ማሰብ አለብህ ማለት ነው። ብር ስላለህ ብቻ ዩቱበር ስለሆነ የማንም ልጅ አመጣለው አሳድጋለው ምናምን ምናምን አትበል እና ፈጣሪም ቢያሳድገው ልጅ ሰበብ ደግሞ ያስፈልገዋል እና ደግሞ ታስፈልገዋለች አይደል? ሲቀጥል እኔ የገረመኝ ነገር ቢኖር ማለት ነው ሩታ ባትኖር ልጅህ ኬት አገኘው ነበር? ልጅህ ልጅ ልጅ የምትለው ማለት ነው እስቲ ስለሚስተ ተጨነቅ። መጀመሪያው ማለት ነው ልጅ እኮ ከሩታ በኋላ ነው የመጣው። መጀመሪያ ለሩታ ተጨነቅላት። ሩታን እንዴት አድርጌ ወደ ራሴ ማግባባት እንዳለብኝ እንዴት አድርጌ ነው የኔ ማድረግ ያለብኝ እንዴት አድርጌ ሰላም መፍጠር አለብኝ። ትላንትና ተጨቃጭቃሽ ትሆ ነበር አይደል? አየህ ያንተ ድክመትህ ማለት ነው የአብርሽ ድክመት እዚህ ጋር ነው። ትላንትና ተጣልተው ነበረ፣ ዛሬ የሽምግልና ቪዲዮ ብሰራ፣ ሽምግልና ይዘህ አባትህን ይዘህ ወደ እሷ እናት አባት ቤት በላክ ስትችል ገና ይዘህ ቤት መበጥበጥ ማለት ነው። በጣም ይደብራል አብርሽ። ስሜታዊ አትሆን ተረጋጋ። ተረጋግተህ ማሰብ ልመድ ማለት ነው። ይህ ሕፃን ልጅ ማንም አይፈርድልህም ውሰድ ብሎ ማለት ነው። ሲቀጥል እናት ባትኖር ልጅ አይመጣም። ይሄው ዘጠኝ ወር በሙሉ ማለት ነው፣ ሚዲያ ላይ ሞር ማለት ነው። ሩታ የሌላ ሰው ነው፣ ከሌላ ሰው ነው ያረገዘችው፣ አብርሽ የልጁ አባት አይደለም እስከምትባል ነበር የምትሰደበው። ለምን አንድ ቀን ልጄ ብለህ አታውቅም ነበር? አንድ ቀን ካፍህ ይሄ ልጄ ነው እኔ ልጄ ነው በቃ የሩታ ልጅ የኔ ነው ብለህ እንኳን አንድ ቀን አፍህን ወታ፣ እንደ ልጅ እርጉዝ እንደኖች ሚስት ተጨንቀሃላት አታውቅም ነበር። ዛሬ ምን ተገኘ? ምን ስለተገኘ ነው እንደዚህ የምትንገበገበው? ማለት ነው ወይስ ምክንያት ፈልገህ ነው? ምክንያት አትፈልግ። በቃ ሩታን ካልፈለግ መሄድ ትችላለህ። አይ በትክክል ሩታን ፈልግያት አለው ትዳሪ ነው ቤቴ ነው ካልክ ደግሞ ተረጋጋ፣ ጠብቃት እና ሩታ በርግጥም ተናግራለች። እኔ ልጅህን አነፍግህም፣ አንተም ታስፈልገዋለህ፣ እኔም አስፈልገዋለሁ። ነገር ግን ይሄ የናት ያባት ቤት ነው እየመጣ ለራስህ ራስህ እኮ ክብር ነው እውነት ምን መልስ አልተጠራሁ አልክ፣ ቅልቅል አላረግንም አልክ። እየመጣ በየቀኑ አማችህን ቤት ስትረብሽ ማለት ነው። ለህኔ ላፍራሱ ምን ይልሃል? እንዲህ በመጀመሪያ ደረጃ እኮ የሩታና የሩታ ቤተሰቦች ነው መከበር ያለባቸው አይደል? ከልጅህ የበለጠ ማለት ነው። ሩታ እናቷ ሩታን ባትሰጥህ ልጅህ ከየትም ሊገኝ አይችልም። ክብር የሚገባው በጣም ነው የሚያሳዝነው። እውነት የራስህ እናት የራስህን አባት እንደምታከብር የሰውንም አባት የሰውንም እናት አክብር ማለት ነው። ዛሬ ለእናትህ ወርቅ ስታስር ማለት ነው ለእናት ምን ያክል ክብር እንዳላትና እንደሚገባት እያወራህ ነበረ። ያንን ለእናትህን ክብር የምትሰጥ ለሩታን ቤተሰቦች ክብር ስጥ። እውነት ይደብራል፣ በጣም ያስጠላል። ወይስ የእነ ሩታ ቤተሰቦች ግዴታ ወጥተው አንተን ምላሽ ሊሰጡ ፈልገህ ነው? ይሄኔ እኮ ሩታ እኮ አትፍረዱባት። ቤተሰቡም ሊናገራት ይችላል እኮ እኛ እናቅም እንጂ ባልሽ ሁሌ እየመጣ እየመጠበጠ ሁሌም እንደዚህ እያረገ ልትባል ትችላለች። ለምን አራሷ ወድ ጨርስ አሰጣ ተማብሩሽ ለምን አትረጋጋም ግን? እንዴ ልጅ እኮ ያላህ ነው እኮ ልጅ እኮ የሰጠህ እግዚአብሔር ነው አይደል? ፈጣሪ ነው አይደል የሰጠህ? ስለዚህ ተረጋጋ። እስከ ዛሬ ዘጠኝ ወር በሙሉ የትም እየተንዘላዘልክ ከየትም እየወጣ ከማንም ሴት የት እየተላላጥክ፣ ሚስቴ ደረሰች። የራስሽ ጉዳይ ነው፣ እኔ አያገባኝም። ለምርጫ ያቀረብካት ሚስትህ ነበረች እኮ ዛሬ፣ ልጄን በዚህን ያክል መንገብገብ፣ በዚህን ያክል ሩታን ማስለቀስ፣ ማሳዘን ምን ያ በቃ ተረጋጋ። ጠብቅ እንዴ። አብርሽ፣ አንተ እኮ በተረጋጋ መንፈስ ስትመጣ ሩታ ልጅህን ከለከለችህ? በጥሩ መንገድ በስነ ስርዓት ማንንም ሳቲስ ግቢ መጥተህ ሳትረብሽ ቀስ ብለህ እየመጣህ ተደብቀህ እያያህ ሩታ እኮ አልከለከለችህም አደል። ስርዓት በነበረህ እሳት ልጅህን በስነ ስርዓት አይተህ ስመህ አቅፈህ ደስ እንደሚልህ አጫውተህ እየትካን ነበረ። ግን ያንን ስነ ስርዓትህን አሳጣኸ፣ በራስህ ልጅ ማለት ነው። ውሽምትን እያመጣህ እያስደበደብካት እያሰደብካት፣ ሌላ ነገር እየፈጠርክ ግቢ እየበጠበትክ ነው እንጂ ሩታ በዚህ ምክንያት ነው እንጂ የከለከለችህ። በመጀመሪያ ደረጃ እኮ ሩት አልከለከለችህም። በፍቅር እየጠበ እየሰጠችህ ነበር፣ በፍቅር እያየህ ነበር ማለት ነው። ልጅህን ማየት ከፈለክ በፍቅርና በሰላምና ሳትበጠብጥ፣ ያዙኝ ልቀቁኝ ሳትል፣ ልፈጥፈጥ ልፈጥ ሳትል ማለት ነው። በስነ ስራ ስነ ስርዓት ባለው መንገድ መታ ልጅህን የአይታ መይድ መብትህ ነው። አይ ምበጠብጣለው እንደፈለግሽ አንቺ ምርፍት ማድረግ አትፈልጊም ቃል ከነት ከአባቴ ቤት እስከ መውጣ ጠብቅ ትላለች። ጠብቅ ታገስ እንዴ! አንዳንዴ ትዕግስት የሚባልም ነገር ተማር እንጂ። ምክንያቱም ለሰው ልጅ አንዳንዴ ፈጣሪም እንዳለብን ወቅት ዛሬ አንት አላየው እንደዚህ ያልሆንኩም እትላለ ሌላም ነገር ሊፈጠር ይችላል። አላይፈትነን እውነት ፈተናው ብዙ ነው ፈጣሪ ማለት ነው። እና ስለዚህ ተረጋጋ እና እንደ ወንድ ደግሞ ቆንፍጠንበት ከሚስትህ ጋር እንካ ሰላም አትመላለስ። ጓደኞችህን አቁመህ ደግሞ ሚስትህን አንቺ ምንድነሽ አንቺ ጠግበሻል፣ እንደዚህ ብለህ በጓደኞችህ አንጠገብ አታዋርዳት ማለት ነው። ምክንያቱም ነገረኛ አታስብላት ሚስትህን ማለት ነው። የልጅ ፍቅር አቅ አለው አባት ማየት አለብህ። ነገር ግን ማየት ከፈለግ ስነ ስርዓት ያለው ነገር ይዘህ ወይም ደግሞ መጀመሪያ ከሚስትህ ያለ ችግር ፍታ ሰላም ከፈለግ ከልጅህ የልጅህን ፍቅር የምትፈልገው ከሆነ ከሩታ ጋር ያለው ሰላም ለምን አስፈጥረው። እንደ ከሩታ ጋር ጥል ሆነህ ሩታን ጠልተህ ልጅህን መውደድ አትችልም። ምክንያቱም ሩታ ናት መጀመሪያ መከበርና ማዘን ያለብህ ለሩታ ነው እንጂ ለልጅህ አይደለም። እና ሩታ ሳትኖር ልጅህ አልመጣም ማለት ነው። ገባ አይደል? ለዛ ሁሉ እንቧንቧ ያዙኝ ልቀቁኝ፣ ሁሌም ይመጣለሁ ሁሌም እንደዚህ ላለው እንዲ ልጅ የዥ ሄዳለሁ የት ነው ይዛ የምትሄደው ማለት ነው። የት ሀገር ወንድ ነው እንዲህ ህፃን ልጅ ያራስ ያልወጣ ልጅ ይዞ የሚሄደው ማለት ነው። እውነት በሕግ ከሄዳችሁ እኮ ሕጉ ለሩታ ነው እኮ የሚፈርደው እንደውም እንድታይ እንኳን አይፈቅድልህም ማለት ነው። ምክንያቱም ልጁ በጣም ህፃን ልጅ ነው እድሜ ወይም የአስራ ሶስት የአስራ አራት አመት ልጅ አይደለም። የዛኔ ደግሞ በልጁ ምርጫ ትሄዳለህ። ነገር ግን ያን ረጅም ሳትጓዝ፣ በመጀመሪያ ደረጃ ከሩታ ያለ ችግር ፍታ። ሰላም ፍጠር አንተና ሩታ ታረቁ ከታረቃችሁ በኋላ ልጅህን በፍቅር ደግሞ ቤታችን ይላል እንዴ ይቅርታ ሳጠይቅ ምንም አይነት መፍትሄ ሳታመጣ የምን ቤት ነው የትኛው ቤቷ ነው የምትሄደው ማለት ነው ቤቷ ለመሄድ ከፈለግ በስነ ስርዓት እናት አባትህ ልከህ ይቅርታ ጠይቀህ እሷና አስማምተህ ለሩታና ለአብርሽ ለሩታ ቤተሰቦች ደግሞ ይቅርታ ጠይቀ ሚስቴር ስለጠበቃችሁልኝ፣ ብላ አመስግነህ ሚስትህን በክብር ይዘህ ወደ ቤትህ መሄድ ትችላለህ። ነገር ግን እንደዚህ ነገር